ኦኦኦ ሀይምዬ ደግሞ ዛሬ የምን መፍዘዝ ነው? አልፈዘዘችባችሁ? ቤተሰብዬ፣ ሰላም ሰላም፣ እንዴት ናችሁልኝ? ልኝ ውድና የተከበራችሁ የኔ ቤተሰቦች በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዝዝት ርፍርፍርፍ ይበልኝ እያልኩኝ እንግዲህ በድጋሚ በሌላ ቪዲዮ መጥቻለሁ ማንን ይዤ ጨረቃዎቼን የኔ ምርጣ ምርጦቹን የኔ ቆንጆዎቹን የኔ ውዶቹን። ዛሬ ደግሞ ከአባታችን ጋር ከጋሽዬ ጋር ከምርጡ አባት ጋር ከጋሽዬ ጋር ብሩኬና ጋሽዬ እንግዲህ እንደዚህ ልክ እንደ አባትና እንደ ልጅ ፏ ፈገግ ብለዋል፣ እንደምታዩቸው እየሳቁ ነው ማለት ነው። ሀይሚዬ ደግሞ እንደምታዩት ፍዝዝ ብላለች ይመስለኛል። እንግዲህ ጋሽዬና ብሩኬ የው መቼም አማችና አማት እኮ በጣም ይዋደዳሉ። ታውቃላችሁ አይደለ? ይዋደዳሉ እና ሀይሚዬ በሆነ ነገር ያናደዷት ይመስለኛል። የሆነ ነገር ያበሸቋት ይመስለኛል። እና ቡና ፉት እያልኩ ነው ማወራችሁ። እንግዲህ ቡናዬን ፉት እያልኩ ነው ማወራችሁ። ያው እንግዲህ ሀይሚዬ ማን ሀይሚ ለምን ተኮሳተረች? ሀይሚ ለምንድን ነው የፈዘዘችው? እያልኩ እያማኋት አይደለም። ያው በቡና ነው የሚያምረው ብዬ ነው። ቡና ደግሞ ሲጣፍጥ ውዶቼ። እና እንግዲህ ዛሬ ማታ በሀይሚ ቤት ይመጣሉ ከጋሽ እየጋፉ አፈሽ ብለው እንደዚህ እምር ድምቅ ብሎባቸው የእኔ ምርጦች ሁሌም ድመቁልኝ፣ ሁሌም ይመርባችሁ። በነገራችሁ ላይ ትላንትናም ነግሬያችኋለሁ። ሰሞኑን እንግዲህ ከዩትዩብ ልጠፋ ነው። ፈጣሪ ሰላም ያገናኘን። ከዳንሳ ከዳግማ ተንሳኤ በኋላ ነው የምመለሰው። በጣም ተናፍቆኛላችሁ። ዛሬ አለሁኝ፣ ማታም አለው፣ ግን ነገ ግን የለም አንገናኝም። ሰሞኑን በጠቅላላ ደህና ሁኑልኝ፣ እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ጨረቃዎች መጥተዋል፣ በሀይሚ ቤት ፖስቶ ተደርጓል። ደህና ሁኑ። ሰብስክራይብ አድርጉ፣ ላይክ አድርጉ።